እየተንቀሳቀሰ ነው። እግሩ ነው። እግሩ ኩልጭ ምን ይታየኝ። ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። አንድም ሰው እንዳይቀር ግብዣ አለብኝ

ቼክአፕ እናደርጋለን። እኔም ጨንቆኛል፣ ሰው ጨንቋታል። እንግዲህ መኪናውን በስንት እንደነዳሁት እኔ የማውቀው ምናልባት ትራፊክ ላይ ይችላል፣ ይሄንን ቢሉ ላይ ይችላል። በስንት እንደነዳሁት ተነግራችሁ ነበር። እሺ ለማንኛውም በር ላይ ነው ያለ ነው፣ እንግባ ፋሚሊዎቻችን። ቼክአፕ የምናደርገው ምንድነው አሁን፣ መጀመሪያ ምንድነው አልትራሳውንድ ነው። ግን ቼክአፑ ምን መሰለሽ አለ የለም ነው

እነሱ ይነግሩናል። እንግዲህ ምን ደነገጥሽ? አይ ባይ ዘ ወይ ፕራንክ እንዳልሆነ እየገባኝም እየተረዳው መልእክት ያለኝ ያ የተረዳው ደግሞ ምንድን ነው፣ ተጉዘን ስንመጣ ምናምን ሩታ የሁሉ ሰዓት ዝም አትልም ነበርና ለዛ ነው እንግዲህ ያም ሆነ ቼክ አፕ አድርገን ያለውን ነገር እና ያለን ቀድመን ካርድ የምናወጣው

በዛለት አባት ደስ ይለዋል ልጅ ሲታረለት። እንግዲህ ልጆች ሁሉንም ምኞታችሁን ይደርሳችኋልና ፈጣሪ ይባርካችሁ። ፈጣሪ እንግዲህ ወልዶ ለመሳም ያብቃችሁ

ሬ ያማረዘ እንዲ በዛለት አባት ደስ ይለዋል። ሬ ያማረዘ እንዲ በዛላት

እናት ደስ ይላታል ልጅ ሲታላት አይሃገር መጨረሻ። አሁን እንግዲህ ፋሚሊዎቻችን ካርዶ ተምራምና ጨራርሰናል። መተናናቅም እና ልጅ ሆስፒታል የግድ አዲስ ካርድ ምናምን ያወጣ ነውና ዶክተሩ ሲገባረስ እየጠበቅን ነው። ኦልሬዲ መሸብንኩ ፋሚሊዎች ዛሬ ሳናያ እናደርም ነው የሚመስለውና እግዚአብሔርን መሸ ውጪው አሳያቸው

ቅድም ስንገባ አይታችኋል፣ በእርግጥ እና መሽቷል እንደምታዩት። ግን ደግሞ ዛሬ ልባችን በደንብ እርፍ እንዲል ነገሮች እርግጠኛ ሳንሆን አንሄድም ማለት ነው። ፋሚሊዎቻችን ምን ተጨነቀ እንዴ? እርግጠኛ ነኝ ያላል። ምን ተጨነቀሽ? ያ እርግጠኛ የሆነ ሰው አይጨናነቅም ፋሚሊ። ስለዚህ መጨናነቅ የለብሽ። አልተጨነቅሽም፣ እርግጠኛ ነሽ

ስለተማመነች ነው። ከመጀመሪያውም ጀምሮ እኔም ብቻ ነው እየተጨናነኩ ያለሁት። ግን ደግሞ ዶክተሩ ገብቶ ቶሎ ቢገላግልን ያለውን ነገር ፍርጥርጥ አድርጎ ነግሮን፣ እኛም አይተን ደስተኛ የሆነን ወደ ቤታችን ሚ ደስ ይለኛል እንግዲህ ከዚህ በኋላ ሩታየን ወደ

ትልልቅ እንክብካቤዎች መግባታችን ግዴታ ነው። አፈር እንዳይነካሽ መንገር እንዳይነካሽ በተባባሪ ነው እንግዲህ ምን እንደዛ አለቀ፣ ዘጠኝ ወሯን ማለት ነው። ያው በዚህ በዛም ዋናው የፈጣሪ ፍቃድ ይሁንና ነገሮች ይስፋፉ። እኛ በጊዜው በዚህ ሰዓት እውነቱን ትነግራችሁ አላስብንም፣ እኛ ልጅ አላስብንም፣ አላስብኩም፣ አላስብኩም ሰማላችሁ፣ አላስብኩም

እንዳውም እቅራችን ለእናንተ መናገር አሁን አግባብ አይደለም እንጂ ትንሽ እንቆያለን ብለን አስበን ነበረ። ይህም ደግሞ ፈቃሪ ካለውና ፈቃዱ ከሆነ እኛ ፍላጎት ብቻ ምንም ሊያደርግ አይችልም። በእኛ ቤት ተጠንቀቅን፣ በእኛ ቤት አቅደናል። በዚህ ቤት ስለተጠነቀቅንም ምናምን አይደለም እና

ዋናው ፈጣሪ ሲል ነው ሁሉም ነገሮች የሚሆነው ማለት ነው። እና ዶክተሩ መጥተዋል። ኦልሬዲ አሁን እንገባለን። ሩታዬ ቅርብ ገብታለች። እስክቼ ካፉ እናያለን።

የተንቀሳቀሰ ነው። እያየሽ ነው፣ ይንቀሳቀሳሉ ላ የተንቀሳቀሰ ነው። ምን የለብም።

አንጅ በደንብ ይታያል ሁሉ ነገር።

አንድም ሰው እንዳይቀር ግብዣ አለ ቤቴ። ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ የውድ ሜለሷ በፍቅሩ አምሮ ጎኔ እኔ ምሁቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ አለ ቤቴ

ያለውን ነገር አይተን ምናምን ጀርበና ከምላችሁ በላይ ደስ ብሎናል። ውስጥ ላይ ማውራት አንችንን እንዳንረብሽ ብለን ጩኸታችንን ምንም በቃ በኋላ ወይ አንደኛችንን ቤት ስንሄድ ወይ መኪና ውስጥ ቅውጥ እያደረግነው የምንሄድ ነው ማለት ነው የሚሆነው። በጣም ደስ ብሎናል ከምላችሁ በላይ። እግዚአብሔርን አላማንኩኝም ነበረ፣ አሁን ግን አመኛለሁ። ቤተሰብ የልጅ አባት ሊሆንላችሁ ነው እና

የልጅ አባት ልሆንላችሁ ነው። በዚህ ደግሞ በጣም ደስ ብሎኛል። ግን እኔ ውስጥ ላይ እራሱ ሆኜ ማለት ነው ልብ ድውድው ድውድው እያለ ነበር። በቃ መች ከመች በቃ አየሁኝ እስከምል ድረስ ማለት ነው እና እኔ ከመቼው እንደሆነ የሁሉ ነገር እንደተፈጠረ አላውቅም። የሚንቀሳቀስ ነገር አየሁኝ ማለት ነው

የልብ ምታለው እግር ይሁን እጅ ብቻ ሲንቀሳቀስ አይተናል። ለማንኛውም ፋሚሊዎቼ ግን በደንብ የሚታወቀው አምስት ወር ሲደርስ ተብለናል። እንግዲህ ፋሚሊዎቼ ደስ ብሎኛል። ብቻ ምን አይነት ስሜት ነው የመጀመሪያ ጊዜ የሚሰማው? እስኪ ቆይ ልጠይቃት ለራሷ። በእርግጥ እሷ ታውቀው ነበር፣ ግን ያው ለእኔ ስትል ነው የመጣ ነው። መምጣታችን ደግሞ አሪፍ የሆነው ምንድን ነው፣ አንደኛ ክትትል እንጀምራለን፣ ብዙ ነገሮችን ዛሬው ጨራርስን መውጣት እንችላለንና።

ከዚህ በኋላ ከተተላችንም አንድ መንቀሳቀስ ግን፣ ምን አይነት ስሜት ተሰማሽ? ደንግጥሽ ነው? ደንግጫለሁ። እስካሁን ዝም ምን ያልፈል እና በጣም ደስ የሚል ነገር ነው ያየሁት። ማለት ሐኪሙንም በደንብ ብረብ መጠየቅ ያሉብኝ ጥያቄዎች ነበሩ። እነሱንም በደንብ ጠይቄ መረዳት ያለብኝ ነገር ሁሉ ተረድቻለሁ እና በጣም ደስ ብሎኛል። ዶክተር ወጣ እንጂ እንደ ባቅፈው?

ያው እንግዲህ ፋሚሊዎች፣ እኔ ደግሞ ውስጥ በቃ ተጨነቀ ነፍሴ ተጨነቀች ማለት ትችላላችሁና፣ ካሁን ካሁን በቃ ምን ሊለን ነው ኖ ወይንስ ምናምን የሚለውን ነገር እስከምሰማ በጣም ነበር የጎጎሁት። ወደ አሁኑ የልብ ምቱ ሲል ኦኬ፣ ስለዚህ ልጅ እንዳለ ሰማን ማለት ነውና፣ ደስ ብሎኛል ከምላችሁ በላይ ቃላት የለኝም። ፋሚሊዎች ሁላችሁም እንኳን ደስ አላችሁ የኛ ወዳጆች በሙሉ

ሩታ እያፈረች ነው። እኔ ደግሞ አሁን ደፋሮንኩኝ ማለት ነው እርግጠኛ ስለሆነ እርግጠኛ ስለሆነ ነው እና ብቻ እግዚአብሔር ይመስገን። ፈጣሪ እንግዲህ የልጅ እናትና የልጅ አባት ሊያደረገን ነው። ቃላት የለኝም። ምን ነው ደከመሽ እንዴ? ዝም ብዬ ነው ዝም ብዬ ነው

የሆነ ሰዓት ያስፈሰቃታል የሆነ ሰዓት በሀሳብ ጥላይን ትሄዳለች ግራ እያገባሽ አዳዲስ ስሜት ትክክል እርግዝና ሲፈጠር አዳዲስ ስሜቶች ብዙ አዳዲስ ነገሮች ተብሏል እንግዲህ ግን ሰው ምንም የለም ጭር ብሏል

ይህንን የመሰለ ደስታ መስማታችን በጣም ደስ የሚል ነገር ነው። እንግዲህ ተሳክቶልናል፣ እግዚአብሔር ይመስገን። ለዚህ ክብር ያጠቃን መዳን ያለ ክብሩን ጠቅልሎ የውሰድ። እንግዲህ ይህ ሁሉ በሱ ነው። ይህ ሁሉ የሆነው በእኛ አደለም። እና ደግሞ ውስጥ ላይ ያለ በቃ ዝም ጊዜ የፈጣሪን ስራ እያደነኩኝ ነበረ።

የእግዚአብሔር ስራ እንዴት አድርጎ የሰውን አፈጣጠር ምናምን በቃ መረዳቱ እስከሚከብደን ድረስ ማለት ነው የሚገርመው። እና እሱ ብቻ ሳይሆን በዚህ ጊዜ የልብ ምቱን ምናምን ሁሉም ነገር እንዲያውቁ ለሰው ልጆች ራሱ ጥበብ መስጠቱ ይሄ እግዚአብሔር በጣም ድንቅ ስራ ነው። እና በጣም ደስ ይላል። ኤቭሪቲንግ፣ ሁሉንም ነገር ማወቅ ይቻላል። በዛ ጊዜ ልብ ምቱን

እንቅስቃሴ ወላለ የእጅቡን የእግር እንቅስቃሴ ባይታወቀኝም፣ በጣም ደስ ይላል። በደንብ ስረጋጋና ቀጣይ ስንገናኝ በደንብ አወራችዋለሁ። አሁን ግን እየቀባጠርኩም ነው መሰለኝ። ትክክል ነው አማሯ ነገር። ደህና ነሽ እንግዲህ ከዚህ በኋላ በቃ ሩታ ክብካቤ

በፊትም ያው እንግዲህ እንክብካቤ ያስፈልጋታል። አሁን ደግሞ ሞር እንክብካቤ ያስፈልጋታል ማለት ነው። ፈጣሪ የልባችንን አይቶ ደግሞ፣ ዱባይ ያለን እኮ ብዙ። እኔ ግራን የገባኝ በቃ በቃ ፈጣሪ ለራሱ ለፈጠረው ፍጥረት እንደሚጨነቅ ያወኩት ዛሬ ነው ማለት ትችላላችሁ። ከምላችሁ በላይ ማለት ነው። እዛ ግመላ እየወጣን ነበር። አንዴ ሞተር፣ አንዴ የሆነ ነገር፣ አንዴ ፔስታ መንገድ እየገባን

ግን ምንም በቃ አልተፈጠረም እና አሁን ሰላም ነው ማለት፣ ሁሉ ነገር ሰላም ነው፣ ምንም ነገር የለም ሲለኝ ገረበኝ ማለት ነው። አስቡት፣ ብዙ እንቅስቃሴ አድርገናል ዱባይ ላይ የእግር ጉዞ ትላላችሁ። አንዴ ፒስታ መንገዶች ውስጥ ስንገባ ምን ስንል እሱ እሱ ኖርማል ማለት ኖርማል ነው ስልክ

ይሄ የእግር መንገድ ምናምን ማድረጋችን ኖርማለው። ግመል ላይ ምናምን ስንወጣ ሞተር ስነዳ እሱ ሱ ምን ያለው መሰላችሁ መንገጫ ገጫ አለው እና ሶስት ወር እስከሚሞላው ድረስ አሪፍ አይደለም ይባላል። እንዳይነት ነገሮች እና ደግሞ መኪናም ሲሄድ መንገጫ ገጩ ምናምን ጥሩ አይደለም ቢኮዝ እስከሚረጋ ድረስ እንትን ማለት አለባችሁ፣ ጥንቃቄ መውሰድ አለባችሁ ይላሉ እና ያንን ሁሉ ነገር ግን

ከእኔ በላይ ፈጣሪ እንዴት መጠንቀቅ እንደሚችል ኢቭን ራሴን አመመኝ ብዬ ዝም ብዬ ፓራስታሞል ምናምን ወስዳቸው መድኃኒቶች ነበሩ እነዛን ሁሉ ነገር አልፎ ከዚያ ሁሉ ነገር ተርፎ ልጃችን አለና ነው። አይገርምም ግን ማለት የማይመከሩ መድኃኒቶችን ራሱ ወስድ ነበር። ቢኮዝ አላውቅም ነበረ እና ያንን ሁሉ ነገር አልፎ ግን ምንም እንዳትጨነቂ በጣም ደህና ነው፣ ሰላም ምናምን የተባልኩት እና

በላይ ከምላችሁ ብሎኛል። እኔም ተረጋጋሁ። ስለዚህ ብኛለ ተቀብያለሁ። ስለዚህ አሁን ማለት ፋሚሊዎች ምን እንደሚሆን ታውቃላችሁ። መኪናችን ውስጥ እንግባ እና ቀት እያደረግን ነው ወደ ቤታችን እንሄዳለን ማለት ነውልም ውሁ እንክብካቤ ተጀመረ መ

እንገበካቢ ሳይሆን ይሄ ያለ አይደለም። ቀጣቱ ምናምን ታኛ ደስ ይላል፣ እውነት ደስ ይላል። እንግዲህ የፈጣሪ ስራ ነው። ደስ ብሎናል፣ ተቀብለናል ሁሉን ነገር አሁን ቀጥታ

እንግዲህ ወደ ቤት እንሄዳለን። እርታዬ አሁን እራት ከዛሬ ነው የሚጀምረው። ዛሬ ውጭ እራት ጋብዝሻለሁ። ከዛ ወደ ቤት እንሄዳለን። እረፍት ማድረግ አለብሽ። ከዚህ በኋላ ቀን ሁሉ እንቅስቃሴ አይፈቀድም። እረፍት ያስፈልግሻል። እንዴ! እረፍት ያስፈልግሻል። እንቅስቃሴ እኮ ጥሩ ነው። አይ ሙር የበዛ ማለት ነው፣ የበዛ እንቅስቃሴ ያስፈልግም

ብቻችን እንግዲህ ከብዙ እብደት እብደት አንገለበጥ ነው የደረሰው። እንኳን ረጋ እያለ ነው የመጣው። ቃስ ማይ እና ፋሚሊዎቻችን ሁሉንም ነገር ጨራርሰን ወደ ቤታችን ተመልሰናል ማለት ነው። እንግዲህ አሁን ኩራ ማለት ልጀምርባችሁ ነው ፋሚሊዎቼ። ለምን አባት ልባል ነው አባወራ ልባል ነው።

አባወራ እኮ አሁንም አባወራ ነት አባይን ያልተባልኩ አባይ ያልተባልኩ። አሁን በፊት አምሽት ስገባ ሩታዬ ብቻ ነበረች መጠበቀኝ። አሁን ሁለት ሆነ ሊጠብቁኝ ነው። ተመስገን። ከዛ በኋላ እያልክ እያማራ ቆይ እስኪ አሁን ጥያቄ እንጠይቀው

እቤት ስትገባ ሁለታችንም ሮጠን እኩል ብመጣ ማን ነው የምታቅፈው? ገና ከሁን ከልጄ ጋር አለ እሱ በዚህ አንቺ በዚህ ብለ ለሁለታችሁንም እቅፍ አደርጋችኋለሁ። ፍትሃዊ የሆነ ክፍፍል። እሺ ዋናው በሰላም ነገሮች፣ ሁሉ ነገር ይስተካከል እግዚአብሔር

ሴንስ ደስ ብሎኛል። ዛሬ በመሄዳችንም ደስ አለኝ።

እርታይም በማየቷ እኔም በማየቴ እኔም ሞር እንዳምን አደርጎኛል። ብቻ ደስ ብሎኛል። ከዚህ በኋላ እንግዲህ ከቤትም በቃ በስንት ትግል ያመነው እዚህ ቤት ውስጥ እያለ ማለት ነው። እዛ ሲድ ነው በቃ እርግጠኛ ነውና ደስ ያለው ምናምን ልክ ዶክተሩ ሲወጣ አፈረ። ምን ይበል ዶክተሩ እያለ ይስቃል።

አይወሉ እንደፈለኩኝ መናገር አልቻልኩም፣ እና በቃ እስከምወጣ ጭንቅ ነበር ያለኝ ልክ ዶክተሩ ሲወጣ ገና ተጠመጠመብኝ እና ፋሚሊዎቻችን፣ የዛሬ ቆይታችን እንግዲህ ይህንን ይመስል ነበረ። አብራችሁን እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ከዚህ በኋላ በምርጥ በምርጥ ቪዲዮዎች የምንመጣላችሁ ይሆናል ማለት ነው። ሁላችሁንም እንወዳችኋለን፣ እናከብራችኋለን፣ እኑሩልን። የኛ የደስታ ተካፋይ የሆናችሁ

የትኛውም ሀገር የምትገኙ ኢትዮጵያም ውስጥ ከኢትዮጵያም ውጪ ላላችሁ ኦዲንሶቻችን ሁላችሁንም ከልብ ከልብ እናመሰግናለን እናንተንም ለዚህ ክብር ያብቃችሁ ያላገባችሁም አግቡ አግብታችሁ ያልወለዳችሁም ለመውለድ ያብቃችሁ እላለንም እና ደስ ብሎኛል ከምላችሁ በላይ አሁን በቃ ድክምክም ስላለ ለጥ ማለት ነው የምፈልገው እና መልካም ጊዜ ሆንላችሁ እናመሰግናለን

ምጨምርላቸው ነገር አለ? ምንም የምጨምረው ነገር የለም። እንግዲህ ከዛ በፊት መልካም ምኞታችሁን ለተመኛችሁልን በሙሉ እጅግ በጣም አድርገን እናመሰግናችኋለን። ፈጣሪ እንግዲህ ረድቶናል ብዬ አስባለሁ። እናደስ ብሎኛል። ሁላችሁንም ወዳችኋለሁ። ቴንኪው።